የልማት ስራዎች የምረቃት ፕሮግራም እንኳን በሰላም መጣችሁ። አህበ ወደ ተወድማል ኤፍ ኤስ አር ፒ በወርዳችን ከጀመረበት ጊዜ ጀምሮ በአርሶአደሩ ላይ ግንዛቤ በመፍጠር ለአርሶአደሩ አዳዲስ ዝርያዎችን በማቅረብ አዳዲስ ቴክኖሎጂዎችን በማላመድ በማዛመት እንዲሁም አርሶአደሩ ያመረተውን ምርት ከገበያ በማስተሳሰር መጠነ ሰፊ ስራዎች ተሰርተዋል። እንደምትመለከቱት የምዕራብ አዘርነት በርበሬ ወረዳ ብራንድ ተደርጎ የሚወሰደው የአፕል ምርት የፍሳሪፒ ውጤት ነው ብንል ማጋነን አይሆንብንም ማለት ነው ምክንያቱም እንደዚህ ፕሮግራም ያው ሁለት ችግኝ ጣቢያዎች አሉ በእነዚህ ችግኝ ጣቢያዎች የመረተው ምርት አርሶ አደሩ ጋር እየደረሰ ነው አፕል ለገበያ እየቀረበ ያለውና ሁሉ ነገራችን ሆኗል የፍሳሪፒ ፕሮግራም ማለት ነው ፈልኝት ብትና በሰብል ልማት ላይም ከፍተኛ ስራዎች ተሰርቶ የአርሶአደሩ ምርትና ምርታማነት እያደገ መጥቷል። እያደገ የመጣውን የአርሶ አደር ምርት በቅርበት ገበያ አግኝቶ አርሶ አደሩን ይበልጥ ውጤታማ ለማድረግ በሌራ ከተማ ላይ የሰብል ገበያ ማዕከል ተገንብቶ አገልግሎት እየሰጠ ይገኛል። እንዲሁም በዱና በተመሳሳይ ሁኔታ የሰብል ገበያ ማዕከልና የቁም እንስሳት የገበያ ማዕከል ተሰርተው ከፍተኛ አገልጋሎት እየሰጡ ይገኛሉ፣ ማለት ነው። ያልታጠሩን ገቢ እያሳደጉ ናቸው። የFSRP ፕሮግራም በ2016 በጀት ዓመት ከተመደበ ግን ውስጥ በዛሬው ዕለት ከሚመረቁ ፕሮጀክቶች መካከል ከአይሳኮ የገበያ ማዕከል ሌላ የአሁን ለገብ የምትመለከቱት ከፊት ለፊታችን ያለው ለገብ የግባት መጋዘን፣ ካትል ክረሽ፣ ሁለት ካልቨርቶች እንዲሁም የማህበረሰብ ኩሪና በሶላር የሚሰራ ፓምፕ ጎራ ላይ አለ። እነዚህን ጨምሮ ሰባት ፕሮጀክቶች በዛሬ ዕለት ይመረቃሉ ማለት ነው። ጠቅላላ ለነዚህ ፕሮጀክቶች 43 ሚሊዮን 432504 ብር ካፒታል ፈሶባቸዋል ማለት ነው። እነዚህ ሁሉ ፕሮጀክቶች ለወረዳ ሕዝብ ከፍተኛ ጠቀሜታ ያላቸው ናቸው። እንደምትመለከቱት ይህ መጋዘን ከ5200 ኩንታል በላይ መያዝ የሚችል ነው። እንደዚህ አይነት ትልቅ መጋዘን ወረዳችን ላይ አልነበረም። አይሳኮ የገበያ ማዕከል ከፍተኛ የሆነ አካባቢ ላይ የጎመን ምርት አለ፣ የአፕል ምርት አለ፣ ሌሎች ሰብሎች አሉ። እነዚህን ቀጥታ አዲስ አበባ ነው የሚጫኑትና በተለይ ጎመን ቀጥታ አዲስ አበባ ነው የሚጫነው። ሳይቆሽሽ ጥራቱን ጠብቆ ከተማ እንዲገባ ማዕከላዊ ገበያ እንዲገባ የሚያደርግ ነው ማለት ነው። በአጠቃላይ በዛሬው ዕለት የምንመርቃቸው ፕሮጀክቶች በጥራት ተሰርተው ተገቢውን ግልጋሎት እንዲሰጡ የግንባታ ሂደቱን ሲከታተሉ የነበሩ በየደረጃ ያሉ የኤፍኤስአርፒ ፕሮግራም አስተባባሪዎች ኢንጂነር ሳይመንን ጨምሮ ክብር ይገባቸዋል እና አንድ እንድታመሰግኑልኝ እፈልጋለሁ። ከፍተኛ ክትትል በማድረጋቸው ነው እንደዚህ አይነት ጥራት ያላቸው ስራዎች የተሰሩት። ከዛ ባለፈም ኮንትራክተሮችን በተመሳሳይ መንገድ ይሄ ፕሮግራሞች እነዚህ ትልልቅ ፕሮግራሞች የተጀመሩት አመት ሳይሞላቸው ነው የተጠናቀቁት። ስለዚህ ቤተሰብ ሆነው እነዚህ ፕሮጀክቶች በጥራት ሰርተው ለዛሬ ምረቀት ስላደረሱልን እነሱንም እናመሰግናለን። በድጋሚ እንኳን ደስ አላችሁ።